የባህር በር ጥያቄ ያነሳ ነው ወይ ደግሞ ጠቅላይ ሚኒስትር አብይ አህመድ ያነሱት ግጭት የመቀስቀስ አባዜ፣ ጦርነት የመናፈቅ በሽታ፣ ውጊያ ውስጥ የመቆየት አዲክሽን ስላለበት አይደለም። ከኢሳያስ አፈወርቂ በላይ የኤርትራ የሃገርነት ጉዳይ፣ የኤርትራ ብሔርተኝነት ጉዳይ መለስና ቦይ ስባትን ያስጨንቃቸው ነበር። ከኤርትራዊው ሰውዬ በላይ ኤርትራዊ ነበሩ። እነሱ ማሌሪት ላይ ላረቀቁት በኋላ ኪሳቸው ይዘውት ለሚኖሩት ማሌሊታዊ ህሳቤና ለሚያስቧት ከወደዚህ ወልቃይትን፣ ከወደዚያ አፋርን፣ ከወደዚያ አሰብን ይዛ ለሚፈጥሯት ሳንዱች አሳንቡሳ የመሰለች ሀገራቸው ብለው ነው ይሄን ያደረጉት። ለነሱ አሳንቡሳ የምትመስል ሀገር መፈጠር ሲባል ኢትዮጵያ አሳር ምሳ ትበላለች። ኢሳያስ ይህንን እያለ የኢሳያስ ልጆች ይህንን ማንጠር አልፈለጉም። ሰምተዋል። ጤነኛ የሆነ ሰው በሙሉ ይሄንን ሊቀበል ይገባል። ይህንን ላይቀበል አይችልም። እንደዚህ ሊያስብ ይገባል አለ ኢሳያስ አፈወርቂ እና አሁን አሞሆነ ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ ቲፒኤልኤፎች ከኤርትራ ሰዎች በላይ የኤርትራ ብሔርተኝነትን አቀንቃኝ ናቸው ለምንድን ነው ኢሳያስ አፈወርቂ ከቲፒኤልኤፍ መሃል ነጥሎ ጻድቃንን የሚጠላውና የሚጠየፈው ህዝቦች በሚጠቅም መርህ በገበያ መርህ ይህንን ችግር እልባት እናበጅለት ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል ለምንድን ነው ኢሳያስን የጠሉ የኢሳያስን ሕሳቤ የገፉ ሰዎች ቲፒኤልኤፎች እንኳን ሆነው ህይወታቸው የተመቻመቸ የማይሆነው ከእሱ ወዲ አፎም ጋር የምንካፈለው አሰብ ይሆናል። ወዳጄ መስቀል ተሰላጢ ነው። ዲፕሎማሲው መባረኪያም መማረኪያም ይዞ የሚንቀሳቀስ ነው። ዲፕሎማሲው ስትባረከን ትባረካለህ፣ ካራ ስትመዝ ካራ ይመዘዝባል። ኢትዮጵያ በሰጦ መቀበል መርህ ወደብ አስጠቁሙኝ እያለች ነው። የስትንፋስ ጉዳይ ነው፣ የቅንጦት ጉዳይ አይደለም። ኢትዮጵያ ከምትጠቀም ሳውዲ አረቢያ ታንኮታኩተው ብሎ ነይ ተጠቀሚ ብሎ ልመና የሚሄድ አጋም ጠቀም የሆነ ምቀኛ ጎረቤት ሲገኝ ግን ችግር ነው። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ እንዴት ስንበታችሁ አላችሁ ወይ አለን አለን እኛ ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥተዋል ላይክ ሼር ሰብስክራይብ አድርጋችሁ መጀመራችሁን እርግጠኛ ሁኖ እርግጠኛ ሁኖ ዛሬም ዳግም የተለያዩ ጉዳዮችን የምናነሳ ይሆናል ኢሳያስ አመነ ወደብ ለኢትዮጵያ ኢትዮጵያን የመሩት የኢሳያስ ልጆችን እንመለከታቸዋለን። ቆየት ያለ የኢሳያስ አፈወርቂን የኢትዮጵያን እውነት የሚያሳይ ከአንደበቱ የወጣ በምስል የቀረን ቪዲዮም እንመለከታለን እንመለከታለን፣ እናያለን ያው የኢሳያስ አፈወርቂና የአብይ አሕመድን የፖለቲካ መንገድና ጨዋታና ጨዋወት ስትመለከቱ በተለይ የበሻሻው አራዳ የአስመራውን ሰውዬ ቁማር ያንሳፈፈበት ጨዋታውን ገደል የከተተበት የማሌሌታዊ ህልምና ማሌሌታዊ የህልም ተጋሪዎቹን እሳቤ አሽቀንጥሮ የጣለበት ጨዋታ ቡዳ ቤት ሰላቢ ገባ እንድንል የሚያስገደድን ነው። ቴዲ አፍሮ ቴዲ አፍሮ ሌቦ የሚለው ሙዚቃ ላይ ይመስለኛል ባልሳሳት መስቀል፣ ተሰላጤን ከመጽሐፍ ጠቅሳ

ይህ ማለት ይቺ ሀሳብ ማለት መስቀል ተሰላጢ ማለት መስቀልም ከዛ ደግሞ መባረኪያ መማረኪያም የያዘች መሳሪያ ናት። መስቀል ተሰላጢ ማለት እሱ ነው። ጠቅላይ ሚኒስትር አብይ አሕመድ በኤርትራ ጉዳይ ላይ የተከተሉት ዲያስ ዲፕሎማሲያዊ መንገድ እሱ ይመስለኛል። እሳቸው ብቻ ሳይሆን በርካታ ያለም ሀገራት የሚከተሉት ዲፕሎማሲ እሱ ይመስለኛል። መስቀል ተሰላጢ ይባላል። መስቀል ተሰላጢ መባረኪያም መማረኪያም። ሰላም ኮንክ መባረኪያውን ይጠቀማል። አይ እምቢ ካልክ ደግሞ ያው እንግዲህ መስቀል ተሰላጢ ብሩ ቀን ባክና አልኩንዳይሽ ፊዮሪና ብሎ ነበር። ብላቴ ነው የካሳውን ግርማሞ ልጅ ብላቴ ነው። አንተ በአርባ ምናምን አመቱ ብላቴ ነው። ያለማርጀት አልሚትድ ፓኬጅ አግኝቷል። ቴዲ አፍሮ ይመቸው። ይሄ ብሩ ቀን ባክና አልኩንዳይሽ ፊዮሪና በአብይ አህመድ መንገድ ብሩቀን ባክና አልኩንዳይሽ ወደ ቢና ኑሪ አምሳሌ ጓል አስመራ። እኛ ኢትዮጵያውያን ወደብ ወይንም የባህር በር ጥያቄ ያነሳ ነው ወይ? ደግሞ ጠቅላይ ሚኒስትር አብይ አህመድ ያነሱት ግጭት፣ የመቀስቀስ አባዜ፣ ጦርነት የመናፈቅ በሽታ፣ ውጊያ ውስጥ የመቆየት አዲክሽን ስላለበት አይደለም። ብዙዎች የአብይ አህመድን ወደ አስመራ መሄድ የአዱ አስመራ መመላለስ ምናምን ምናምን ይኮንኑና የመለስን በውጊያ መሃል ኤርትራ ትሪፕ መሄድ ለወቀሳ አይጠቀሙበትም። የአብይ አህመድን ከፕሪቶሪያ ስምምነት ማግስት በኋላ ከኤርትራ ጋር የገባበትን ውጥረት ሲያነሱ መለስ ከኢትዮ ኤርትራ ጦርነት ማግስት ህንፍሽፍሽ ነው ህንሽፍሽፍ ብሎ ከፓርቲ ሰዎቹ ጋር የገባበትን የህንፍሽፍሽ ግጭት የህንፍሽፍሽ ፍጥጫ አያነሱም አያነሱትም። ከአቢይ ኤርትራ ምሄድ ተበሳጭተው የመለስን በውጊያ መሃል ወዲያፎን ቤት መገኘት ጥያቄ ሲያደርጉት አናያቸውም። ለምን? በኋላ እንመልሰዋለን። እስቲ እቺን የኢሳያስ አፈወርቂ ቆየት ያለች ቪዲዮ እንመልከታት።

የጋራ ሀብት ነው። 5000 ኪሎ ሜትር ሲሾር አለ። ለዚች ቀጠና ውስጥ ለሁላችን በቂ ነው። ተነጋግረን ተግባብተን ሁሉ ተጠቃሚ በሚያደርግ መንገድ መፈጸም ይቻላል። ሰሞኑን ከኤርትራ መንግሥት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ሕዝብ፣ ለኤርትራም ሕዝብ እና መንግሥት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ያላት ፍላጎት እንነጋገር ነው እንነጋገር ሰጥቶ መቀበል ባለበት መርህ ህዝቦች በሚጠቅም መርህ በገበያ መርህ ይህንን ችግር እልባት እናበጀለት ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል እንጋፈጠው እንወያይ ነው እንጂ እንዋጋ አይደለም ውጊያም አያስፈልግም እሱንም አያችሁት እንግዲህ አብይ ያለው ኢሳያስ ያለውን ነው አብይ ያነሳው ኢሳያስ ያሰበውን ነው ቀድሞ የተናገረውን ነው አሰብ ነፃ ወደብ ነበር ለኢትዮጵያ እነዚህ ወደቦች ነፃ ናቸው ናይኒ ናይኒዋን ላይ ታውጇል ከዛስ በጋራ መጠቀም እንዳለባቸውም እናምናለን ማን ያለው ረጅሙ ሰውዬ የአንዳርጋቸው ጽጌ ጌታ የመሳይ መኮንን አምላክ ሲቀጥልስ የወደብ ጥያቄ ችግር ይሆናል ብዬ አላስብም አለ። እንግዲህ ኢሳያስ ይሄን እያለ ይሄንን እየተናገረ ገፍቶ ለመጠየቅ ያልደፈረ ትውልድ ነው ያ ትውልድ። ያ ትውልድ ከኢሳያስ አፈወርቂ በላይ የኤርትራ የሀገርነት ጉዳይ የኤርትራ ብሔርተኝነት ጉዳይ መለስና አቦይ ስብሃትን ያስጨንቃቸው ነበር። ከኤርትራዊው ሰውዬ በላይ ኤርትራዊ ነበሩ። ለምን? እነሱ ማሌሊት ላይ ላረቀቁት በኋላ ኪሳቸው ይዞት ለሚኖሩት ማሌሊታዊ እሳቤና ለሚያስቧት ከወደዚህ ወልቃይትን፣ ከወደዚያ አፋርን፣ ከወደዛ አሰብን ይዛ ለሚፈጥሯት ሳንዱች አሳንቡሳ የመሰለች ሀገራቸው ብለው ነው ይሄን ያደረጉት። ለነሱ አሳንቡሳ የምትመስል ሀገር መፈጠር ሲባል ኢትዮጵያ አሳር ምሳ ትበላለች። ለነሱ አሳንቡሳ መወለድ ሲባል ኢትዮጵያ አሳር ምሳ ትበላለች። ድጋሚ ለነሱ አሳንቡሳ የምትመስል ሀገር ኢትዮጵያ ታድራለች ተተረማምሳ። ምድረ አሳንቡሳ ኢሳያስ ይህንን እያለ፣ የኢሳያስ ልጆች ይህንን ማንጠር አልፈለጉም።

ይህንን ላይ ቀበል አይችልም እንደዚህ ሊያስብ ይገባል አለን ኢሳያስ አፈወርቂ። እና አሁን አመሆና ቲፔሌፎች ከኤርትራ ሰዎች በላይ የኤርትራ ብሔርተኝነትን አቀንቃኝ ናቸው። ለምንድን ነው ኢሳያስ አፈወርቂ ከቲፔሌፍ መሃል ነጥሎ ጻድቃንን የሚጠላውና የሚጠየፈው? ለምንድን ነው አሁን ድረስ የጻድቃን መንገድ እንዲከብድ የሆነው? የጻድቃን በአሰብ ወይ ደግሞ በባህር በር ላይ ያለን የነጠረ ሀሳብ እናውቀዋለን። ከዛ ጻድቃን ከመኪና ወርዶ ከጦር ኃይሎች ኦልድ ኤርፖርት በመኪና ታጅቦ ቤቱ የገባው ሰውዬ ምሳውን ቡና እየጠጣ በቴሌቪዥን ሥልጣኑ መቀማቱን ያየው ጻድቃን ገብረትንሳኤ ያ የመኪና ጀብ ያ የወታደር ከበባ የነበረው ሰውዬ ልጁን ከሴንት ጆሴፍ ትምህርት ቤት በራፍ አውጥቶ ለታክሲ የተሰልፈው ጀነራል፣ ለምንድን ነው በመለስ ዜናዊ ውጉዝ ከመአሪኦስ የተባለው? ለምንድን ነው ለምንድን ነው ኢሳያስን የጠሉ የኢሳይያስን ሕሳቤ የገፉ ሰዎች ቲፔሌፎች እንኳን ሆነው ህይወታቸው የተመቻመቸ የማይሆነው ለምንድነው? እዚህ ጋር የምናገኘው አንዱ መልስ አቦዩ ከአስመራው ሰውዬ በላይ አቦዩ ከአስመራ ሰዎች በላይ የቲፔሌፍ ባለ አራት ኮከብ አዛዦች ከአስመራውያኑ ከኤርትራውያኑ ደቃቃ ደቃቃ ጀነራሎች የባሰ የኤርትራ ብሔርተኝነት አቀንቃኞች ስለነበሩ ነው። ባድመ ላይ ያንን ሁሉ ዋጋ ካስከፈሉ በኋላ እኮ ለምን አዋጋችሁን ብሎ የጠየቃቸው አካል አልነበረም። ለምን ለዚህ ለዚህ ለምን አዋጋችሁን? ለምን ተዋጋን? ባይዘዌ የህውሓትን ትክክለኛ የአልጀርስ ጸባይ ጊዜ ታሪክ ሆኖን ጊዜ እውነት ሆኖን ጊዜ ፈርዶን በቀድሞ የአልጀርስ ስምምነት ላይ ያየነውን ጸባይ አሁን በፕሪቶሪያው ስምምነት ደግሞ እየተመለከት ነው። አብይ የባህር በር የሚል ጥያቄን ማንሳት የጀመረው ዛሬ አይደለም። ታስታውሱ ከነበረ በቻይና ነው፣ ቻይና ይመስለኛል። ከቻይና ጉብኝታቸው ቀጥታ ወደ የትና ያቀኑት? ወደ ኤርትራ፣ ወደ ኤርትራ ያቀንበት አንድና ዋነኛው ምክንያቶች ደግሞ ስንመለከተው፣ በምስሉ ላይ ያየናቸው ጠቅላይ ሚኒስትሩ የት ሄደው ነበር? ሚሊኒየም አዳራሽ አፈወርቂ የመጣ ጊዜ ጠቅላይ ሚኒስትር አብይ አህመድ የተናገሩት ንግግር ምን ነበረ? እስቲ እንመልከተው። ከኢሱ ወዳፎም ጋር የምንካፈለው አሰብ ይሆናል። ሲናገሩ ሲያወሩ የነበረው ሐሳብ የነበር ወደብ ለኢትዮጵያ የሚለው ጥያቄያችን ጥያቄያችን ነው። ኢሳያስ አፈወርቂ አዲስ አበባ ሲመጣ አጨብጭበን የተቀበልነው እኮ ፍቅረኛችን ስለነበር አይደለም። እንደ ህዝብ ኢሳያስ አፈወርቂ የሚባል ሰውዬ ስለናፈቀን አይደለም። መልኩ ስለሚመስጠን አይደለም። እሱን የመዳሰስና የመንካት አራራ ስላለብንም አይደለም። የምንናፍቀውን ወደብ የሚባል ጨዋታና ጨዋወት ይዞልን ይመጣል፣ የወደብ በረከትን እናገኛለን ብለን አስበን ሌላ ምንም ጉዳይ የለንም። አሁን ያኔ የነበረውን ወከባ ያኔ የነበረውን እንትን ያነሱና ምን ይሉናል፣ ለምንድነው ያኔ እንደዛ ተጨበጨባችሁ ዛሬ ተነስታችሁ ደግሞ አቢ ምናምን ትላላችሁ? የሚል ሀሳብን ያነሳሉ። አሁን ኤርትራን እንደዚህ ትለዋት አላችሁ ምናምን። ወዳጄ፣ መስቀል ተሰላጢ ነው ዲፕሎማሲው፣ መባረኪያም መማረኪያም ይዞ የሚንቀሳቀስ ነው። ዲፕሎማሲው ስትባርከን፣ ትባረካለህ። ስትባረከን፣ ትባረካለህ። ካራ ስትመዝ፣ ካራ ይመዘዝብሃል። ይሄ የትኛውም ሶቨርኒ ሀገር የሚከተለው መንገድ ነው። እኔ ኢትዮጵያና ኤርትራ በወደ ምክንያት ውጊያ ውስጥ መግባት አለባቸው ብዬ የማምን ዜጋ አይደለም። ራሱ ኢሳያስ አፈወርቂም እንዳለው ቅድም እንዳለው ለግጭት የሚያበቃ ምክንያት የለም። ኢትዮጵያ በሰጥቶ መቀበል መርህ ወደብ አስጠቁሙኝ እያለች ነው። የእስትንፋስ ጉዳይ ነው፣ የቅንጦት ጉዳይ አይደለም። ኢትዮጵያ ከምትጠቀም ሳውዲ አረቢያ ታንኮ ታኩተው ብሎ ናይ ተጠቀሚ ብሎ ልመና የሚሄድ አጋም ጠቀም የሆነ ምቀኛ ጎረቤት ሲገኝ ግን ችግር ነው፣ ችግር ነው። ኢሳያስ አፈወርቂ ኤርትራ ትንሽ ከለማች ኢትዮጵያውያን የሆኑ የንግድ ምናምን ከተማ መስፋፋቶችን አሰብ አካባቢ ካየች ተመቻምቼ የምኖርበትን የተሰጠኝን የተዘጋሁትን ሀገር የመከፈት እድል ሊያገኝ ይችላል። ሀገር ሊከፈት ይችላል። ሀገሪቷ የመከፈት እድል ያጋጥማታል። ያ ደግሞ መከፈት ለእኔ የስልጣን ስጋት ይሆነኛል ብሎ ስላሰበና ስላሰበ ብቻ ነው እንዲህ ሰግጦ የሚከራከረው። ሰግጦ ነው የሚከራከረው። ለኢሳያስ አፈወርቂ እነመለስን የተኩላት ልጆቹ አሁን እና አንዳርጋቸው ፅጌ ናቸው። ኢሳያስ የሚሰርቅ አይመስላቸውም። ምን አይመስላቸውም? አይሚን የሚሰርቅ እንዳልሆነ እጣምትን እንደሆነ ምና እንደሆነ ሊያሳምኑን ይሞክራሉ። ወዳጄ በሰላጤ ጫማ አይተዋል ማለት ሚኬል ኮርስ ምናምን የመግዛት አቅም የለውም ማለት አይደለም። በበቀለ ልብስ ሰፊው ካሽሚር አይተዋል ማለት አርማን ሱት መግዛት የሚችል ገንዘብ የለውም ማለት አይደለም። የአንዲትን ሀገር ማዕድን ለብቻ የተቆጣጠረ ሰውዬ ረባክ ከሰው እስከ ማዕድን የሸቀጠ ሰውዬ በጣም ደሃደል እንዲ። አንተ ማንን ነው የምታሞኘው? ኢሳያስ በዚህ መጠን ጭንቅላቱን ያዞረው ነገር ምንድን ነው? አብይን በዚህ መጠን ጀግና ይሆንብኛል ሌጀንድ ይሆንብኛል ብሎ አልጠበቀም አልጠበቀም። ማርክሲስታዊው ሌኒኒስታዊውን ሜዲን መለየ ጨዋታ የበላበትን ጨዋታና ቁማር መደመራዊው የትዝታ ወልዴ ልጅ ይቀማኛል የሚል እሳቤ አልነበረው። በዛ ምንም ይቀማኛል የሚል እሳቤ አልነበረው። አሁን ቀጠናው ላይ ያለውን ቀዳዳ በሙሉ እየሞከረ ነው ኢትዮጵያ እንዳትጠቀሙ አብይን እረፍት ለመንሳት አብይን እረፍት ለማስነሳት ማለት ነው። ግን መስቀል ተሰላጢ የምትባለው ዲፕሎማሲ ልትመጣ ትችላለች። ያ አካል አይደለ አይወጣ ማርክሲስታዊ ሌኒኒስታዊ የደደቢት ውላጆች ማሌሌታዊ ቃል ኪዳናቸውን ለማስፈጸም ሀገረ ትግራይ የምትባለው ቀዠታቸውን ለማጽናት የሳምቡሳ ቅርጽ ያላትን ሀገራቸውን ምድር ላይ ለማውረድ አሳርም ሰው ሲያበሉን፣ ከዛ ከበሻሻ የመጣ ሰው እንዲህ አይነት ጨዋታና ጨዋት ይጫወትብኛል ብሎ አልጠበቀም። ወዲያፎም ፍጹም አልጠበቀም። አሁንም ጠቅላይ ሚኒስትር አብይ አሕመድ የተናገሩት ንግግር እንዳያሳየዋችሁ፣ ኢሳያስ ቀድሞ ከተናገረው ኢሳያስ ቀድሞ ካመነው እንትን አይበልጥም። እኔ አንዳንድ ሰዎች ያስቁኛል። ለኤርትራውያንም ቢሆን የሚጠቅመው የሚበጃቸው የጋራ ተጠቃሚነትን ያጸና የወደብ ግንኙነት ከኢትዮጵያ ጋር በጣም ይጠቅማቸዋል። እንዴ አፍሪካዊቷ ሲንጋፖር ትሆናለች የተባለችውን ሀገር አፍሪካዊቷ ፑርፑር አርጓት ሲያበቃ ምን ይዘው ያድናል? ምን ይዘው ያማልዳል እንደሚሉት ሊገባኝ አልቻለም። ልረዳው አልቻልኩም ያለቀ የታመነ ጤነኛ አእምሮ ያለው ሰው እንዳለ ሊፈርደው የሚችለውን ጨዋታ በምን አምሮ በምን ስሌት አብረውት ሊጫወቱ እንደሚያስቡ ሳስብ ራሱ ነው ግራ ሚገባኝ ሳስብ ራሱ ግራ ይገባኛል በጣም ነው ግራ የሚገባኝ ተዋግተናት አይደለም ተተናት ወተንና ፈርሳት አለን ያላትን ሶማሊያ ለፕሮክሲ ዋር ጦርነት መጠቀሚያ ሊያደርጋት አስቧት የነበረው የወዲ አፈወርቂ ሀገር የውጭ ዲፕሎማሲ እሳቤ በስተ መጨረሻ ምን አደረጋት? አልሸባብን አጠናክሮ አስወረራት። ቀጠናው ላይ ያለች የክፋት ቅጠል በሙሉ የምትረግፈው በኢሳያስ አፈወርቂ እውቅና ችግሩ እሱ ላሳር ለቁደን ተምሮ ሲመጣ አብይ አሕመድ ቀጽሶ ጠበቀው። ደቅኖ ሲመጣ ቀጽሶ መጣበት። የትኛውንም አይነት ቁማርና ቁማርና ጨዋወት ከአራት ኪሎ በላይ አትጫወትም አለው። እኔ በዚህ ሰዓት አናሎግ ነው ሰውየው ስለ ቨርቹዋል ዓለም የሚያቀል ጉዳይ የለው። ስለ ሴራ እንጂ ስለ ስራ የሚያውቀው ታሪክ የለው። ምስራቅ አፍሪካ ላይ እኮ ያተረማመሱትን ጨዋታ ምስራቅ አፍሪካ ላይ እኮ ያበላሹትን ተስፋ ምስራቅ አፍሪካ ላይ እኮ የቀሙንን ፀሐይ፣ እንደው ማን ቢረግመን፣ ማን ቢረግመን እኮ ነው የሚያስብለው። ሊመጣልን የነበረው ተስፋ ብንከባበር፣ ብንተባበር፣ ተባብረን ተከባብረን ብንበላ ኖሮ የምንደርስበትን ርቀት ሳስታውሰው፣ ማን ቢረግመን ነው፣ ማን ቢያዝንብን ነው ማና ይለፍላችሁ ቢለን ነው ነው እኮ የሚያስብለው። ኢትዮጵያ የባህር በር ያስፈልጋታል ያስፈልጋታል። ለኤርትራ ደግሞ ከኢትዮጵያ የቀረበ ወዳጅ የላትም። ይሄ በየሚዲያው የሞላውን ተሳዳቢ ቶ ቶ ለነሱም እኮ ነው እኔ እኮ የሚገርመኝ እኮ ጥቅም እኮ ለነሱም እኮ ለነሱም እኔ ጦርነት አልደግፍም። ጦርነት ምደግፍ ሰው አይደለውም። ግን አሁን እንደ ግጭት ቀስቃሽ ኢትዮጵያ የምትታይበትን ሀሳብ ቀድመው ያመኑት እንደሆነ እንዲህ አይነት ማስረጃዎችም አሉን ነው እነኝኞቹ እኮ ሀገር የመሩት እኮ ያ ሁሉ ሀገር እየመጣ እዚህ ጅቡቲ ምናምን ምናምን ሲቀመጥ አንድ ቀን ሰው አንድ ቀን የባህር በር የሚል ጥያቄ አይነሳም። እንደዛ ተደላድለው የቀጠናውን ውንብድና ሁሉ ይዘው ከሰው እስከ ከብት ሲሸቅጡ ከርመው ያላነሱትን ጥያቄ እኮ አብይ አሕመድ ኢትዮጵያዊ ስለሆነ ወኔው ስላለው ትውልዱ ጠንካራ ስለሆነ በድፍረት፣ በጽናት፣ በብቁነትና በብርታት አንስቶታል። በእሳት ውስጥ ነው ያነሳ። ነው ሲነሳ አጀንዳ መስቀየሪያ ነው። ሲነሳ የወደብ እንትን ማስበቢያ ነው። ሲነሳ ወሬ መለወጫ ነው። ሲነሳ ፖለቲካዊ እንትኑን ለማርገብ የሚጠቀምበት ጥያቄ ነው። ፖለቲካዊ እንትኑን ለማርገብ የሚጠቀምበት ጥያቄ ነው ያልከው፣ እኮ ያተረማመሰውን የለወጠውን ሳብላ ያደረገውን ከዛና ከዚህ ያስጣለውን ካርታ ስትመለከት እውነትም ይህ ጉዳይ በዚህ መጠን ሊያነጋግር የቻለው ስለሚገባን ነው። የትኛውም ሀገሩን ከልቡ የሚወድ ሰው የትኛውም ነገ ሀገሩ ተከብራ እንድትኖር የሚናፍቅ ሰው የትኛውም ጂኦፖለቲክስን ማንበብ የሚችል ዜጋ በዚህ ሰዓት የኢትዮጵያን የባህር በር ጥያቄ ላይደግፍ አይችልም። ከባዳ እስከ ባንዳ ተጠራርተው ሊያጣጥሉት ቢሞክሩም እውነት አለን። ስጡን፣ ተባብረን እንጠቀም፣ መስቀል ተሰላጢ ጋታ እንደርስ ስለዚህ እያንዳንዱን ነገር ስታዩት፣ እያንዳንዱን ነገር ስትመረምሩት፣ እያንዳንዱን እውነትና ሀቅ ስትፈትሹት፣ ከዚህ ሁሉ ውስጥ ይሁን ወደብ ለኢትዮጵያ። አሁን እነኛ ኢትዮጵያን የመሩት የኢሳያስ ልጆች የሉም የሉም። አሁን ያሉት የኢትዮጵያ ልጆች ናቸው። አሁን ያሉት ኢትዮጵያን እየጠሉ የሚነዷት ሳይሆን እያፈቀሩ የሚመሯት ውድ ልጆቿ ናቸው። ከደደቢት እስከ ደደቢት ክብ ጭፈራ አስጨፍረ የአስመራን የፖለቲካ ሽታና የኤርትራን የፖለቲካ ማጥንት አራት ኪሎ መሃል የምታጮውባቸው ልጆች አሁን የሉም። ስለዚህ ከዚህ አንጻር መፈተሽ፣ ማየት የግድ ይላል ነው ምን እንለው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዴስ ውልድ፣ አዴስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም ሸጋ ይሆናል። በሰላም ለሰላም እንደ ሰላም ዮሐንስ ኮርነር። ላይክ ሸር ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ቻው ቸር ቆዩልኝ።